ምንም እንኳን ትናንት ስንጠብቅ ባይለቀቅም የሃይሚ የልደት ፕሮግራም ዛሬ ተለቋል። በመጀመሪያ ደረጃ ሁላችሁም ከያላችሁበት ተሰባስባችሁ የሃይሚ ደስታ ደስታችን ነው፣ እንደዚሁም የተመልካች ፍላጎት ነው ብላችሁ ልደቷን ስላከበራችሁ ከልብ እናመሰግናለን። ሲቀጥል ዛሬም ጭቅጭቅ፣ ዛሬም ነገር፣ ደስታ ወደ ሀዘን የተቀየረበት ኢቭን ብሩኬ እምባ የተናነቀበት ፕሮግራም ነው እና ታዳኛን ያስደስተናል። ቤተሰብ በመጀመሪያ ደረጃ ላይክ እና ሼር እያደረጋችሁ እስከ መጨረሻ ቪዲዮ ለማየት ሞክሩ። ትናንትና የጠበቅነው ነው የሃይ ሚልደ ፕሮግራም ዛሬ ተለቋል። እውነት ለመናገር ጠርጥሬ ነበረ ዛሬ እንደሚለቀቅ፣ ግን በጣም ብዙዎቻችን ትናንት ስለነበረ የጠበቅነው ትናንት ይለቀቃል ብለን በጉጉት ስንጠብቅ ነበረ። ዛሬ ተለቋል። ቢለቀቅም ግን ምንም አስደሳች ነገር የለው። ያው እንደምታውቁትኝ እነ ሙቤ፣ እነ ሚፍታ፣ እነ ፍጼ ብቻ በአጠቃላይ ከቡታጅራ ድረስ የመጣም ሰው አለ። አንድ ላይ ተሰብስበው ዝግጅቱ የተደረገው እነ ሶፊ ቤት ነበረ። ሶፊን ታቋታላችሁ፣ የቶፊቅ ፍቅረኛ የነበረችዋ ማለት ነው። እዛ ነበር የተደረገው። ሃይሚይ መጣች፣ ፕሮግራሙ ተጀመረ። መጀመሪያ እነዚህ ሰዎች ሲሉ የነበረው ሃይሚ ማታቅም ሰርፕራይዝ እያረግናት ነው። ምክንያቱም ተመልካችም የፈለገው ይሄን ነገር ነው፣ እኛም ደግሞ ልደቷን ማክበር አለብን ብለን ሃይሚ ማታቅም ብሩኬ ማያቅም ይመጣሉ፣ እናስማማቸዋለን፣ ይታረቃሉ፣ ነገሩ እስከ መጨረሻ ይፈታል እያሉ ሲዋሩ ነበረ። ሃይሚዬ መጣች፣ ፕሮግራሙ ተጀመረ። ልክ ብሩኬ ሲመጣ እንዳለ ደስታቸው ወደ ሐዘን ነው የቀየሩት። እኔ በጣም ነው ያዘንኩት። በመጀመሪያ ደረጃ ሀይሚዬ ምን አለ የልደተሽ ቀን ነው ዛሬ። ትናንት ነው ልደቷ፣ ግን ፕሮግራሙ የተዘጋጀው ዛሬ ነው። በመጀመሪያ ሁሉንም ማመስገን የምፈልገው አስበው፣ የሀይሚን ደስታ የእኛም ደስታ ነው የኦዲንስን ፍላጎት ነው ብለው ተሰባስበው እነሙቤ ሁሉ ስላከበሩላት ስላሰቡላት ብቻ ደስ ብሎኛል። ግን ደግሞ ብሩኬ ሲመጣ ሀይሚዬ በጣም ተበሳይታ ልደቱን አቋርጣ ትታን የወጣችው። ብሩኬ ጋም ጥፋት አለ። ሀይሚ ጋም ጥፋት አለ። በመጀመሪያ ደረጃ ሀይሚዬ የመጨረሻ አካባቢ ነው ብትታገሽ፣ ማለት አስመስለሽ ብታልፊ ለአንቺ ብለው ይሄን ሁሉ ካደረጉ ከቡታጅራ ድረስ ከቡታጅራ ድረስ መጥቶ ልጁን ታቁታላችሁ። ከዚህ በፊት ሀይሚና ብሩኬን ፕራንክ ያደረገ ልጅ ነውና ወይንም አብሯቸው የሰራ ልጅ ነው ቲቶክ ላይ እሱ ጭምር መጥቶ ሁሉም ተሰባስበው የአንቺን ደስታ ለማክበር በሚጥሩበት ሰዓት ላይ በቃ ለእነሱ እንኳን ስቲ ወጥ አድርገሽ ነገሮችን አስመስለሽ ማለፍ ትች ነበረ። ምንም እንኳን ብሩኬ ሲመጣ ከፍቶሽ በቃ የራሳችሁ ጉዳይ ወይንም ደግሞ ልደታ ፕሮግራሙን ስላበላሸውት ይቅርታ ብለሽ ከምትወጪ የተወሰነ መታገስ ትች ነበረ። እንደዚሁም ደግሞ ብሩኬ ጋም ጥፋት አለ። እሱ ምንድን ነው፣ በእርግጥ ሜቢ ልደት አዘጋጅተናል አላሉትም ይመስለኛል፣ ግን ደግሞ እንደ ዱሮ ሀይሜ፣ ስትናደድብህ እንዴት ነው የምታባብላት? እንዴ ነው ይቅርታ የምትላት? እንዴ ነው ነገሩን የምታረጋቀው? ትናንትና ያረከው ነገር ልክ ነው ብለ ታስባለ? ፊቷ እኮ ነው ስትስማት ስደባብሳት፣ ብዙ ነገር ስትራረጋት የነበረችው አይደል? እንዴ ያን ሁሉ ነገር አድርገህ ዛሬ ስታይ እንዴት አትናደድ? እንዴት አትቆድ? እንዴ ሲጀመር ልደቷን እንዲያውም ብሩኬ ነበረ በሰፊው ያከብርላታል፣ ብዙ ነገሮችን ያደረግላታል ብዬ ስጠብቅ የነበረው ስጓጓም የነበረው ነገሩ ልደቷ ላይ ይቋጫል። ብሩኬ ልጅቷን ያመጣትኝ ሜቢ ሀይሚን ለማበሳጨት ወይም ለማስቀናት ኦር ደግሞ ለሀይሚ ፕሮግራም ሲያረግ ወይንም ሲያዘጋጅ ሀይሚ እንዳጠረጥር በሚለው ብዙቻችን ተስፋ አድርገን ነበረ። የምር ድሮ የምናቀው ብሩኬ አይደለህም፣ በጣም ተቀይረሃል ከምልህ በላይ ማለት ነው እና እንግዲህ ብሩኬም ተሰምቷታል። ይበልጥ ደግሞ ኔ ያበሳደኝ ሀይሚ ልደቱን አቋርጣ ስትሄድ ሙባ ብቻ ነው ከተል ያላትኝ። እሱም ደግሞ በቃ ሄዳለች ብሎ ተመለሰ። ብሩኬም ጫን ብሎ አልያዛትም። ስላችሁ ማባበል ይችል ነበረ። በቃ የልደቷ ቀን አይደለም ምንም እንኳን ብሩኬ ሊናደድ ይችላል። ብዙ ነገሮችን ከዚህ በፊት ይቅርታ ጠይቆ አልተቀበለችው ይሆናል። ያ ነገር ሊያበሳጩ ይችላል። ግን እኮ ለአንድ ቀን ለአንድ ቀን ማንገደለ ቤተሰብ እንዲህ ስቃችሁ ውስጣችሁ ባይስቅ እንኳን በጥርሳችሁ ስቃችሁ እኮ ሰው ማስደሰት ትችላላችሁ አይደል እንዴ? እዚ ጋ ተመልካች ራሱ የሀይሚን ልደት በጉጉት ነው የሚጠብቀው። እና ዛሬያውን ልደት ተከበረ ነው የሚባለው ወይንስ ደግሞ የበለጠ ተጣሉ ወይንስ እንደ ገዳይ እንደ ደመኛ ተያዩ ነው የሚባለው? ብሩኬም በጣም አዝኖ እንግዲህ ቁጭ ብሎ እምባ አቅሮ ነበር አይኑ እውነት ለመናገር ኦፍኮርስ ነገሮችን በደንብ በጥልቀት አይተ ሀይሜን በስርዓት ይቅርታ ብትላት ብታባብላት እርግጠኛ ነኝ ሁሉንም ነገር ትረሳዋለች። ሀይሜም ደግሞ ተመሳሳይ አንድ ለዛሬ ለኦዲንስ እንደው ለኦዲንስ ስሜት እስከ ዛሬ የተጨነቁ ከፋቸው፣ ዛሬ እንኳን ይደሰቱ፣ ልደቴን በጉጉ ሲጠብቁ ነበረ ብለሽ ኮሜንቱ ትናንትና የተሹ ከሆነ ሙሉ ለሙሉ ልደት ሽን ነበር ስንጠብቅ የነበረው ነው የሚለው አደለ? ቢንስ እነሱ ይደሰቱ። በቃ እኔ ባልደሰት እንኳን ለሰው ተብሎ እኮ ዋጋ ይከፈላል አይደል? እነሱ እንኳን ይደሰቱ ብለሽ ነገሮችን ቀለል ላርገሽ። በቃ ልደት እስከሚከበር የተወሰነች ደቂቃ ኮናች፣ ያቺ ደቂቃ እስከምታልቅ ድረስ ነገሩን ቀለል አድርገሽ ማሳለፍ ትቺ ነበረ። ገባሽ አይደል? ምንም እንኳን ውስጥሽ ደስተኛ ባይሆንም ለእኛ ስት ገባሽ ብሩኬም ደግሞ ተመሳሳይ በቃ ብታበብ ብላት ይቅርታ ብትላት ነገሩ ይስተካከል ነበረ። ግን ያው ደስ ያለ ነገር ምንድን ነው ካላችሁ እነ ሙቤ በጣም ጅም ጊዜ ሆኖታል ሀይሚ ጋር ከሰራ ያው ታቃላችሁ። እነሱ እነሱ መሰባሰባቸው ደስ ብሎኛል። ሲቀጥል ደግሞ እንደ ሽማግል የሆነን ብሩኬንም ሀይሚንም ዛሬ ልደቷ ላይ እግሯ ላይ ወድቀን፣ እግሩ ላይ ወድቀን እጁን ይዘን እጇን ይዘን እናስታርቃለን ስትሉ ነበረ፣ ልደት ፕሮግራም ያዘጋጃችሁ ሰዎች ማለት ነው። ነገር ግን ሀይሚየ ውጥት ስትል እናንተ ስብስብ ብላችሁ ጋን ሄዳችሁት እናንተ ኬኩ ምየት ያመልጣችኋል? አይሮጥም እኮ። የምሬን ነው የምላችሁ ቤተሰብ። እዛ ፓርት ላይ ካያችሁት ማለት ነው፣ እኔ ሁላ ማለት ነው። ሀይሜ በመሄዷ ብናደድም ብሩኬም ደግሞ ትቷት ቁጭ በማለቱ ቢያበሳጨኝም የእናንተ ነገር የእናንተ ስራ ግን አስቆኛል። ምንም ማወሸት አያስፈልግም። ስብስብ ብለው እንዳሉ ሄዱና ኬኩ ጋር ቁጭ አሉ። ኬኩ ጋር ምንም ቁጭ ላሉ ቆመው ኬኩን ነበር ሲያዩት የነበረውና ኬኩ የት ያምልጣችኋል? እኔማ አንዴ ኬኩ ሞቶ ሀዘን ተቀመጡ ሁላ እያሉ ግራ ገብቶ የነበረ ሲሆን ሀይሚን ልሂድ ስትል እሷን እንደምንም አረጋግታችሁ ብሩኬን ይዛችሁ ማስታረቅ ትችሉ ነበረ። መጀመሪያው ጅምራችሁና አጨራረሳችሁ ምንም ደስ አይልም። የምሬን ነው ምላችሁኝ። እና ኤኔዎስ ቤተሰቦቼ እኔ በግልጽ አማርኛ ስነግራችሁ ማለት ነው፣ ይህ ልደት የተዘጋጀው የሀይሚ የልደት ኦዲየንስ በጣም ይፈልግ ነበር፣ የሀይሚ ልደት እንድተከብሮላት ማየት። ብዙ ኦዲየንስም የተለያየ ነገር ሶሪ፣ ዩቱበሮች ማለት ነው የተለያየ ነገር ሲሉ ነበረ። አንደኛ ትናንት ያልተለቀቀው ነግሬያችኋለሁ፣ ያንን ኮቨር ለማድረግ እናንተ፣ ማነው ትክክል ማነው ነው ውሸታ የሚለው እንድታቁበት ነው። ሁለተኛ ነገር ደግሞ ተራው የብሩኬ ስለነበረ የግድ ብሩኬ ቻናል ላይ ሌላ ነገር መጫን አለበት፣ ሀይሚ ላይ ደግሞ በርስዋ መጫን አለበት ተብሎ ስለታሰበ ነው ግን ብሩኬ አንድ ቀን ስቶፕ አድርገ ያንተን አዘልለህ የሀይሚ ብጫን ሶኬ ኬ ምንም ችግር አልነበረም ለኦዲየንስ ሞራል ስሜት ብትጨነቁ ማለት ነው ሲቀጥል ዛሬ ያው ፕሮግራሙ ተዘጋጅቷል ግን ደግሞ ቀጣይ ቪዲዮ መቀጠል አለበት ታውቃላችሁ የብሩኬ የሀይሚ ስራቸው መቀጠል ስላለበት ነው ይሄ ነገር የተደረገውኝና በሚገባ ነገሩ ተጠናቋል፣ ወይንም ነገሩ አሳልፋችሁታል። ሀይሚት ታሄደች፣ ብሩኬ ቁጭ አለ። ሀይሚን አልተጫናትም ከዚህ በፊት ያባብላታል። አኮርፋይታችሁ ታውቃላችሁ። ሲያባብላት ልሂድ ስትል ራሱ አያስኬዳትም። እንቅ አድርጎ ጭምቅ አድርጎ ነው የሚዛት ይቅርታውን እንድትቀበል ያ ሪል ስለሆነ ነው። ይሄ ደግሞ ስራ ስለሆነ ነው። ልዩነቱ ያ ነው። ሲቀጥል ሁሉም ሰብሰብ ብለው እንዳያችሁት ሀይሚ ውጥት ስትል ሰብሰብ ብለው ሄዶ ኬኩ ጋር ቁጭ አሉትኝ ያፈጠጡትኝ ኬክ ነበር ሲያዩ ነበረው። እንዴ እናንተ ኬኩ የትም አይሄድም እኮ የትም አያመጣችሁም የምር እዛ ጋ እኔ በጣም ስቅ ያለ ይቅርታ አድርጉልኝ እና ቤተሰቦቼ ማለት ነው በጣም ነው የሳኩትኝ። ማለት ሀይሚ መሄዷ ትንሽ እንትን ቢለኝም ግን ደግሞ ሁሉም ያላያችሁት፣ ደግማችሁ ማየት ትችላላችሁ። ሄዳችሁ ማለት ሁሉም ስብስብ ብሎ ኬኩን ፍጥጥ ብለው ሲያዩኝ፣ ግራ ገባኝ። አገባኝ እነዚህ ሰዎች ወዴት እየሄዱ ነው? ምን አስበው ነው? አስታርቃለን ብለው ኬክ ነው እንዲህ ሊያስታርቁ የመጡት። ግራ እስከሚገባኝ ና እንደዛ የሆነው ስራ ስለሆነ ነው። ቤተሰቦች ለማንም ላይክ ና ሼር እያደረጋችሁ ተቀላቀሉ በባይ